ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻውን ልድረሳችሁ እያለን የጥቅምት 13 ቀን 2018 ዓ ም የጣና ቴሌቪዥን የአመሻሽ ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያለን የሰዓቱ ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ወሎና ጎጃም ከቀጥር በኋላ ወታደራዊ ድል አስደምጠውናል። በጎጃም ታላላቅ ከተሞች ድረስ ፋኖ ገብቶ በሰራው የከተማ ኦፕሬሽን ባዲንን ከፍተኛ ሹም እርምጃ የወሰደበት ሲሆን በወሎም ደሴ ዙሪያ ፋኖ ብርቱ ተጋድሎ አድርጎ ድል ተቀዳጅቷል። የሁለቱም ቀጠና ተጋድሎች ዜናችን በዝርዝር የሚያስደምጣችሁ መረጃዎች ናቸው። በአርማጮ የተፈጠረው ክስተት በርካቶችን ለቁጭት ዳርጓል። በአርማጮ የገባው ኃይል የፈጸመውንና የአካባቢው ሕዝብ የወሰደውን ፈጣን ማጥቃት አስመልክቶ ዜናችን በዝርዝር የሚያስደምጣችሁ መረጃ ነው። ብልጽግናው የተደገፈው ብቻ ሳይሆን የተደገፉትም እየከዱት ነው። ዘጠኝ የፓርላማ አባላቱ ኮብልለዋል። የኮበለሉትንና እስር ላይ የሚሰቃዩትን አቶ ክርስቲያን ታደለን ጨምሮ በአሁኑ ሰዓት 142 የፓርላማ ወንበሮች ሰው አልባ ናቸው። ዜናችን ስለ ኮበለሉት የፓርላማ አባላት ትምህርትና ወታደራዊ አዛዦች ዝርዝር ዘገባ አዘጋጅቷል፣ ይደመጣል። የጦር ወንጀለኛው የብልጽግና ሰራዊት ዛሬም የፈጸመው የጦር ወንጀል ለጣና ቴሌቪዥን ደርሶታል። አስቀድመውም ሁለት የብልጽግናው ሰራዊት አዛዦች ድሮንን የገዛ ነው ልንመታበት እንጂ መሳሪያ መርጠ ልንዋጋ አይደለም ብለው በተናገሩት መሰረት ዛሬ በንጹሃን ላይ ከባድ እልቂት ፈጽመዋል። ዜናችን አሰናርቶታል፣ እናስደምጣችኋለን። ጌታቸው ረዳና ሬድዋን ሁሴን ቡሬን ለቀው አዲስ አበባ ሲገቡ የኢሳያስ አፈወርቂ መንግስት ደግሞ ሰራዊቱን ወደ አሰብና ቡሬ በብዛት አስገብቶ አድሯል። የአሜሪካው ግዙፍ የፖለቲካና ዲፕሎማሲ ምርምር ተቋም የሚባለው ፎሪን ፖሊሲ የሁለቱ ሀገራት ጦርነት አስኪ ደረጃ ላይ ደርሷል ማለቱ ይታወሳል። ዜናችን ቀጠናውን የሚመለከት ነው። ሰዓቱ ሲደርስ ይደመጣል። ፋኖ በጎጃም እና በወሎ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል በጎጃምና በወሎ ታላቅ ድሎችን መቀዳጀቱን አስታወቀ። ጎጃም ላይ በከተማ ኦፕሬሽን ደብረ ማርቆስ ላይ ድል ሲቀዳጅ፣ በወሎ ደግሞ ደሴ ዙሪያ ድል መቀዳጀቱን የደረሰን መረጃ ያመላክታል። በጎጃም የተካሄደውን ተጋድሎ አስመልክቶ የዙ ቃል አቀባይ ክፍል እንደገለጸው የአምስተኛ ራስ ቢት ወደድ መንገሻት ከም ክፍለ ጦር ስር የሚገኘው የወርቅ አባይ ብሪጌድ ከአዘና ከተማ በቅርብ ርቀት በምትገኘው ቻላ ላይ አልጋነህ አየን የተባለ የሚልሻ አዛዥ ጨምሮ ቁጥራቸው ያልታወቀ በርካታ የብልጽግና ጥምር ጦር አባላትን እርምጃ መውሰድ ችሏል። በዚህ የተሳካ ኦፕሬሽን የነፍስ ወከፍ መሳሪያንና በርካታ ተተኳሽ በእጁ ማስገባት የቻለው የወርቅ አባይ ብርጌድ የፋኖን ብርቱና ፈጣን ማጥቃት መቋቋም ያልቻለው የብልጽግናው ጥምር ጦር ወደ ሌማሻሽቶ ማምለጡን የብርጌዱ ቃል አቀባይ ክፍል አስታውቋል። ደብረ ማርቆስ ከተማ ውስጥ በተካሄደው የከተማ ኦፕሬሽንም በተመሳሳይ የፋኖን የውጊያ አቅም ያሳየ ታላቅ ተጋድሎ ማካሄዱን እዙ ያደረሰን መረጃ ያመላክታል። በዚህ የከተማ የከተማ ኦፕሬሽንም ኢንስፔክተር እንዳለው አላምር የተባለ የፖሊስ አዛዥ በፋኖ እርምጃ ተወስዶባቸዋል። በእንዲህ እንዳለ በዚሁ የአፋባ ተጋድሎ የአጼ ምኒልክ እዝ ደሴ ከተማ አቅራቢያ ታላቅ ተጋድሎ በማድረግ ድል መቀዳጀቱ ታውቋል። የእዙ ተወርዋሪ በላጎ ሻለቃ ከአራት የደቡብ ወሎ ወረዳዎች ከተውጣጣ የብልጽግናው ጥምር ጦር ጋር ተጋድሎ በማድረግ ድል ማስመዝገቡን የእዙ ቃል አቀባይ ክፍል አስታውቋል። ከደሴ ከተማ ከደሴ ዙሪያ ወረዳ ከኩታበርና ተንታ አጅባር ወረዳዎች ከተውጣጣው አድማ ብተና ሚልሻና ይብል የብልጽግና መከላከያ ጥምረት ፈጥረው ነበር ውጊያ የከፈቱት። የአማራ ህዝብ ጠላት የሆነው የብልጽግናው ጥምር ጦር ተጣምሮና ተደራጅቶ በላጎ ሻለቃ ነጻ ያወጣችውን የደሴ ዙሪያ ወረዳ ቀጠናዎችን ማለትም ጽድ ገቢያ፣ አያታ፣ ፋላና በሙሚ አካባቢዎችን የፋኖን ይዞታ ለማስለቀቅ ማጥቃት አስቦ ነበር የተንቀሳቀሰው። ሆኖም የበላጎ ተወርዋሪ ሻለቃ በአግባቡ በመመከትና መልሶ ማጥቃት በማድረግ የመጣውን የጠላት ጥምር ጦር ሙትና ቆስለኛውን በማድረግ መልሶታል ሲል የአጼ ምኒልክ ህዝ ቃል ክፍል ያደረሰን መረጃ ያመላክታል። ከንጋት ጀምሮ እስከ ምሽት አንድ ሰዓት የተደረገው ይህ ተጋድሎ የበላጎ ባለ ታሪኮቹ የመጣውን ጠላት በአግባቡ በማስተናገድ በርካታ የጠላት ኃይል ሙትና ቁስለኛ ማድረግ የቻሉ ሲሆን በተጋድሏቸውም ቀጠናቸውን አስከብረው ድል ተጎናጽፈዋል ሲል የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ቃል አቀባይ ክፍል ለጣና ቴሌቪዥን የላከው ተጋድሎ መረጃ ያመለክታል። የሱዳንና የህወሓት ኃይል በአርማጮ ትንኮሳ ከፈቱ። የአማራ ህዝብ ጥንተ ጠላት ህወሓት ሰሞኑ መቀሌ ዙሪያ 200 ካሬ ሜትር የከተማ መሬት ስጦታ በተሰጠው ጄኔራል ሙዛ እየተመራ ከሱዳን ወደ አርማጮ ሰርጎ በመግባት ጥቃት ፈጽሟል። በሱዳን መንግስት ያልተቋረጠ ድጋፍ የሚደረግለትና ከአራት ዓመት በፊት በማይካድራ በርካታ ንጹሃንን ባሰቃቂ ሁኔታ ገድሎ ወደ ሱዳን የገባው ሳምሬ የሚባለው የህወሓት ታጣቂ በሱዳን ጦርነት አልቡራን እየከፈሉት ውጊያ ሲያደርግ መቆየቱ ይታወሳል። በሱዳን ጦርነት የብልጽግናው ሊቀመንበር ከአልቡራን ተቃራኒ መቆማቸውን ተከትሎ የአልቡራን መንግስት በዚህ ሰዓት በምድሮ የሚገኘውን የዋትን ታጣቂ የስንቅና የትጥቅ ድጋፍ እያደረገለት መሆኑ ይታወቃል። ይህ ኃይል ከሳምንታት በፊት በውልቃይት በኩል ትንኮሳ ፈጽሞ ከባድ ያጸፋ ምላሽ ተሰጥቶት መመለሱ አይዘነጋም። ዛሬ ደግሞ በምዕራብ አርማጮ በኩል ግራር ውሃ በተባለች ቀበሌ ገብቶ አርሶ አደሮችን አፍኖ የወሰደ ሲሆን፣ በዚህ ትንኮሳ የቅማን ጽንፈኛ ታጣቂና የሱዳን ሰራዊትም ተሳትፎ ማድረጋቸውን አካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። በዚህ ትንኮሳ የሱዳን አዋሳኝ በሆነው የአማራ ምድር ላይ የሚገኘው የፋሲል እርሻ ላይ ተሰማርተው የነበሩ ሰራተኞች ጥቃት ደርሶባቸዋል ተብሏል። የህወሓት ወታደራዊ አዛዦች በቅርቡ ባደረጉት ስብሰባ ከሱዳን በኩል ኃይል አለን፣ የጉምዝ አማጺም ሆነ ሌሎች ኃይሎች ድጋፍ ስለሚያደርጉልን ወደ ውጊያ መግባታችን አይቀርም ሲሉ መናገራቸው ይታወሳል። ለዚህ ጦርነትን በርካታ ሰራዊትና ዘመናዊ መሳሪያን በተከዜ ማዶ ያስቀመጡ ሲሆን ጄኔራል ፍስሐ ኪዳኔ ካይሮ ድረስ ተጉዘው ያስገቡት የጦር መሳሪያም ሸረሪና ተብሎ በሚጠራው ቀጠና ለሰፈረው የህወሓት ታጣቂ ተበርክቶለታል። ሱዳን የሰፈረውን የህወሓት ታጣቂ ቡድን የታጠቀውና የጦር መሳሪያ እየተመለከቱ የጣና ቴሌቪዥን ወታደራዊ ምንጮች የቁጥራቸው ማነስ እንጂ የአንድ አገር ወታደር ሊባሉ የሚችሉ ናቸው ሲሉ የትጥቅ አቅርቦቱ ከፍተኛ መሆኑን ተናግረዋል። የዚህ ታጣቂ ቡድን አመራር የሆኑት አንድ ኮሎኔል ቁጥር አራት ተብሎ በሚጠራው የሱዳንና የኢትዮጵያ ድንበር አካባቢ ሲንቀሳቀሱ በብልጽግናው ሰራዊት ቁጥጥር ስር መዋላቸው ይታወሳል። የህዋ አታጣቂ ቡድን ከሱዳን መከላከያ ኃይል ጋር ሆነው ዛሬ ሌሊት የፈጸሙትን ትንኮሳ አስመልክቶ የክልሉ መንግስትም ሆነ የፌዴራሉ መንግስት ምንም አይነት ምላሽ አልሰጡም። የአካባቢው ነዋሪዎች ግን እንደዚህ አይነት ትንኮሳ ሲፈጸምብን ይህ የመጀመሪያው አይደለም፣ በተለይም በዚህ ወቅት የሰብል መሰብሰቢያ ወቅት መሆኑን ተከትሎ ተከታታይ ጥቃት እንደሚደርስብን ቀድመን ተረድተነዋል ብለዋል። የትናንት ሌሊቱን ትንኮሳ የአካባቢው ህዝብ ተከላክሎ መመለሱን የሚናገሩት ምንጮቻችን የብልጽግናው ሰራዊት ግን ምንም አይነት የአጸፋ ምላሽ ሊሰጥ አለመቻሉን ተናግረዋል። ዘጠኝ የፓርላማ አባላት ከሀገር ጠፉ የብልጽግናው ስርዓት በሚከተለው የጦርነት መንገድና አምባገነናዊነት የተነሳ የራሱ ባለስልጣናትና የፓርላማ አባላትም ጥለውት እየጠፉ ይገኛሉ ባለፉት ሁለት ዓመታት ብቻ ዘጠኝ የፓርላማ አባላት መጥፋታቸውን የጣና ቴሌቪዥን ምንጮች አረጋግጠዋል ከሁለት ሳምንት በፊት የ2018 ዓ ም የፓርላማ የስራ ዘመን ሲከፈት በርካታ የምክር ቤቱ አባላት በፀጥታ ምክንያት በስብሰባው መክፈቻ ላይ አለመገኘታቸውን መዘገባችን ይታወሳል ከዚያ በፊትም ቢሆን በ ትግራይ ክልል ሙሉ በሙሉ በአማራ ክልል ደግሞ ወልቃይ፣ ጠገዴ፣ ሰቲት፣ ሁመራ ዞን፣ ራያ፣ ጠለም፣ ታጣዬና የመሳሰሉት አካባቢዎች እንዲሁም በኦሮሚያ ክልል አራቱም የወለጋ ዞኖችና የተወሰኑ አካባቢዎች በድምሩ ከ85 በላይ ወንበሮች ተወካይ አልነበራቸውም። አሁን ደግሞ የተሰማው መረጃ በተለያየ ምክንያት ከፓርላማ የጠፉ አባላት ቁጥር እየተበራከተ ሲሆን፣ በአጠቃላይ ምክር ቤት ውስጥ መገኘት ከነበረባቸው 547 ተወካዮች መካከል አቶ ክርስቲያን ታደለን ኢንጂነር ስለሺ በቀለንና ገዱ አ ዘንድ ጨምሮ በድምሩ 142 ያሉ ከምክር ቤቱ ውጭ ናቸው። ይህም ማለት 26 በመቶ የምክር ቤቱ ወንበር ባዶ ሆኗል ማለት ነው። የብልጽግናው ስርዓት አካሄድ ያላማራቸውና ጣፈንታቸውም ከዚህ አገዛዝ ጋር አብሮ መውደቅ እንዳይሆን ስጋት ያደረባቸው ባለስልጣናትና የምክር ቤት አባላት ባገኙት አጋጣሚ ሁሉ እየጠፉ ይገኛሉ። በአማራ ክልል ደቡባዊ ጎንደርና ምዕራብ ጎጃም ዞን ተወክለው ፓርላማ የገቡት የብልጽግናው አባላት ኮብልለዋል። ከሁለቱ የአማራ ክልል ዞኖች በተጨማሪም ሁለት ከሶማሌ ክልል የተወከሉ አንድ የኦሮሚያ ክልል ተወካይና አንድ ደግሞ ከሀረሪ ክልል የተወከሉ የብልጽግናው አባላት መኮብለላቸውን የፓርላማ ምንጮቻችን ገልጸዋል። ተወካዮቹ በቅርቡ ሀገር ጥለው መኮብለላቸውን የገለጹት ምንጮች በጥቅሉ በሕዝብ ተወካዮች ምክር ቤት ብቻ ዘጠኝ አባላት ሀገር ጥለው መኮብለላቸውን ገልጸዋል። አባላቱ እክልናቸውን እንደያዙ ከሀገር ስለመጥፋታቸው የሚናገሩት የምክር ቤት ምንጮቻችን ተወካዮቹ ስርዓቱን በመክዳት በሶስተኛ ሀገር ጥገኝነት በመጠየቃቸው ወንበሩ ባዶ መሆኑንም አረጋግጠዋል። የሕዝብ ተወካዮች ምክር ቤት አባሎቹ ከኦሮሚያ ክልል ሦስት፣ ከአማራ ክልል አራት፣ ከሶማሌ ክልል ሁለትና እንዲሁም ከሐረሪም አንድ ተወካይ መጥፋታቸውን ምንጮቻችን ገልጸዋል። የፓርላማ አባላቱ በወጡበት ሀገር ኮብለለው የቀሩትና ጥገኝነት የጠየቁት የብልጽግናውን ዘረፈጅ ጦርነት በመቃወም ይሁን ወይም የግል ፍላጎታቸውን ለማሟላት አልታወቀም። ከፓርላማ አባላቱ በተጨማሪም በርካታ የብልጽግናው ሰራዊት መስመራዊ መኮንኖችና ስርዓቱ ለስራ ስምሪት ሰጥቶ ወደ ውጭ ሲልካቸው በዚያው ኮብለለው የቀሩት በርካታ መሆናቸው ይታወቃል። ከአመት በፊት ወደ ጀርመን ከተላኩት 18 የስርዓቱ መኮንኖች መካከል አራቱ በዚያው ኮብልለው መጥፋታቸው አይዘነጋም። እንደ ኮሎኔል አበራዛናው ኮሎኔል አባይ ጄኔራል ተዘራና ኮሎኔል ፈንታው መኩየን ጨምሮ በርካታ መኮንኖች ስርዓቱን በመቃወም ፋኖን መቀላቀላቸው ይታወሳል። የብልጽግናው ሰራዊት የጦር ወንጀል ፈጸመም። በአማራ ህዝብ ላይ ዘር ማጥፋት ጦርነት አውጆ ሰራዊት ያዘመተው የብልጽግናው አገዛዝ በዛሬው ዕለት በጎንደር ቀጠና የጦር ወንጀል መፈጸሙ ታውቋል። ንጹሐንን በመኖሪያ ቤታቸው እንዳሉ በድሮን ደብድቦ ንብረታቸውን በማውደም ባለቤቶቹንም መግደሉ ታውቋል። በጎንደር ጠቅላይ ግዛት ጋይንት አውራጃ ዛሬ የብልጽግናው አየር ኃይል ባደረሰው የድሮን ድብደባ የንጹሐንን ቤት በማውደምና በመግደል በአማራ ህዝብ ላይ ያለውን ጥላቻ በተግባር አሳይቷል። የአፋድ ጎንደር ጠቅላይ ግዛት 6ኛ ከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛት ለጣና ቴሌቪዥን በሰጠው ማብራሪያ አገዛዙ አማራን የማጥፋት እቅድ ብቻ ሳይሆን ምኞትም ጭምር ያለው እንደሆነ ያሳየበትን ጥቃትም ነው የፈጸመው። በደረሰው የድሮን ጥቃትም ወይዘሮ ደብሬ ተኩና ወይዘሮ በላይነሽ ደስተው የተባሉ እናቶችን ከባድ ጉዳት አድርሶባቸዋል ብሏል። በዚሁ የጎንደር ቀጠና በሌላ ግንባር ደግሞ በተመሳሳይ ጉና በጌምድር ወረዳ መገንዲ በተባለ ቀበሌ የብልጽግናው ሰራዊት በቀበሌው የሚኖሩ አርሶ አደሮችን በጭካኔ መግደሉን የአርበኛ ጋሻው ግዛት ጨምሮ ገልጿል። ትናንት ሌሊት ጀምሮ አርሶ አደሮቹን ቤት ለቤት እየዞረ ሲያፍን ማደሩን የገለጸው አርበኛ ጋሻው በጭካኔ ከጨፈጨፋቸው አርሶ አደሮች መካከል አቶ ጊዜው ጥጋቤና አቶ ደፈርሻ ወርቅነህ የሚባሉ አርሶ አደሮች ይገኙበታል ብሏል። የብልጽግና አገዛዝ በአማራ ሕዝብ ላይ የከፈተው የዘር ማጥፋት ጦርነት ለእግረኛ ሰራዊቱ ፈተና የሆነበት ሲሆን ንጹዋን እያልን ሰራዊታችንን ማስጨረስ የለብንም፣ ዲፕሎማሲያዊ ጫናና የሚዲያ ፕሮፓጋንዳ እየፈራን ድሮን ከመጠቀም መታቀብ ብንም እንደዚህ እያልን ሰራዊታችንን ከማስጨረስ ይልቅ የዚህን ጽንፈኛ ደጋፊ የሆነን ሁሉ በድሮን መምታት ይኖርብናል ሲሉ የሰሜን ምዕራብ እዝ ዋና አዛዡ ጄኔራል ብርሃኑ በቀለ በዳዳ መናገራቸው ይታወሳል። የዚህ ሰራዊት የኤታማዦር ሹም ብርሃኑ ጁላ በበኩላቸው ድሮን የገዛነው እኮ ልንዋጋበትና ልንገድልበት እንጂ በፎቶ እያሳየን ለሚዲያ አይደለም ማለታቸው አይዘነጋም። ድሮን እኮ የተሰራው ለጦርነት ነው፣ ለውጊያ ነው ድሮን የተሰራው የገዛ ነው ልንዋጋበት ነው እንጂ ድሮን አለን እያልን በሚዲያ ልንገልጸው አይደለም። የጦር መሳሪያ ነው። ልክ እንደ ክላሽ ክላሽ የአቅሙን ይሰራል፣ ሌላውም የአቅሙን ይሰራል፣ ድሮንም የራሱን ስራ ይሰራል። ድሮን እኛ የምንጠቀመው ለስብስብ ዕላማ ነው። በወታደራዊ አባባል ስብስብ ዕላማ የሚባል ነገር አለ። ስብስብ ዕላማ ማለት የጠላት ጠንካራ ቋጠሮ ማለት ነው። ጽንፈኛው ስብስብ ስናገኝ እንመታለን በድሮን ገጥመዋል እኮ እኔ መሳሪያ ሊመርጥለት ነው? አይ ድሮ እንተውና ክላሽ ለክላሽ እንግጠምነው እያለ ያለው ይሄ። በመሆኑ ምክንያት ደግሞ ድሮንም ይሄን ያህል ተጠቅመናል ብ ሊወስድ አልችልም ባለን አቅም ልክ አልተጠቀም ከትናንት በስቲያ በወልዲያ ዩኒቨርሲቲ በኮማንድ ፖስት ሰብሳቢዎችና የአካባቢው ነዋሪዎች ስብሰባ ላይም የብልጽግናው ጄኔራል ጽንፈኛው ኃይል የመንግስታችንን ጥሪ ተቀብሎ እንዲገባ ካላደረጋችው የድሮን ጥቃቱ እናንተንም ያማከለ ይሆናል ሲሉ መዛታቸውን በቀን ዜናችን ማቅረባችን ይታወሳል። ዛሬ በጋይንት አውራጃ የደረሰውን የድሮን ጥቃትና የጦር ወንጀል አርበኛ ጋሻው ግዛት ሲገልጽ አመሰግናለሁ፣ ይህን ቃለመጠይቅ እንዳደርግ ስለጋበዛችሁኝ። ጋሻው ግዛት እባላለሁ። አፋር ጎንደር ጠቅላይ ግዛት 26 206ኛ ከፍ ያለው ደሴኮር ቃል አቀባይ ነኝ። ያው ዛሬ ጥቅምት 2018 ደቡብ ጎንደር ዞን ላይ ጋይንት ወረዳ ዛጎች ከተማ ላይ በንጹሀን ዜጎች ላይ ያገዛዙ ስርዓት የድሮን ጥቃት ፈጽሟል። የስርዓት ወለድ አማራን የማጥፋት እቅድ ያለው አገዛዝ በንጹሐን ዜጎች እና በንጹሐን ቤቶች ላይ ከፍተኛ የሆነ ውድመት አድርሷል ማለት ነው። በዚህ ጥቃቱም ወይዘሮ ደብሬ ትኩና ወይዘሮ በላይነሽ ደስታው የሚባሉ ግለሰቦች በመኖሪያ ቤታቸው ላይ ከፍተኛ የሆነ ጉዳት አስተናግደዋል ማለት ነው። እነዚህ እናቶች ከፍተኛ ጉዳት ከማስተናገዳቸው አኳያ አሁን በሕክምና ክትትል ላይ ይገኛሉ ማለት ነው። ይህ ስርሀት ከፍተኛ ፋሽስታዊ የሆነ ውርስ ያለው ታሪክ እና ትርክትን አዳቅሎ የአማራን የማጥፋት እቅዱን ተያይዞታል ማለት ነው። ይህ በእንዲህ እንዳለ የብልጽግና ሚኒሾች ጸያፍ ራስን በራስ የማጥፋት እቅዳቸው ዛሬ ሌሊቱን በቀን 13 ንጹሐንን በግፍ ረሽነዋል ማለት ነው። በአፋር ጎንደር ጠቅላይ ግዛት እዝ 26ኛ ከፍ ያለው ደሴኮር ደቡባዊ ጎንደር ጉና በጌ ምድር ወረዳ መገንድ ቀበሌ የብልጽግና ሰራዊት በቀበሌው የሚኖሩ አርሶ አደሮችን ለፋኖ ድጋፍ ታደርጋላችሁ፣ የኛን እንቅስቃሴ አሳልፋችሁ ለጠላት ትሰጣላችሁ በሚል ታልካሻ ምክንያት ጊዜያዊ በአካባቢ የሚገኙትን አንደኛ አቶ ጊዜው ጥጋቤ እና ሁለተኛ ደፈርሻ ወርቅነህ የሚባሉ ንጹሐን አርሶ አደሮችን በግፍ ረሽናቸው ናቸው አልፏል ማለት ነው። ይህ ስርዓት በዚህ አንድ ሳምንት ውስጥ በጨጨሆ የኳሳ መካነ ኢየሱስ ወይ ምስቴ አካባቢ ላይ ከፍተኛ የሆነ ምት ደርሶበታል። ይህንን ምት ማገገሚያ የሚሆን በተለያዩ ቀጠናዎች ሰፊ የሆነ የድሮን ቅኝት በማድረግ ዛሬም ንጹሐንን የብስጭት መወጫው አድርጓቸዋል ማለት ነው። አመሰግናለሁ። የኤርትራ ጦር ቡሬ ገባም። የብልጽግናው ባለስልጣናት አቶ ጌታቸው ረዳና ሬድዋን ሁሴን ባሳለፍ ነው ማክሰኞ ወደ አሰብ አጎራባች ቡሬ ቀጠና ማምራታቸው የሚታወስ ሲሆን ዛሬ ደግሞ የኤርትራው መንግስት ሰራዊቱን ጭኖ ወደ ቡሬ አስጠግቷል። ከአቶ መለስ ዜናዊ የስልጣን ዘመን ጀምሮ እስከ ብልጽግናው ሊቀመንበር ድረስ የስንቅና ትጥቅ ድጋፍ ያልተለየው የቀይ ባህር አፋር ዲሞክራሲያዊ ድርጅት ሰሞኑን ሰራዊት ማስመረቁንና ወደ ኤርትራ ሰራዊት ላይም ትንኮሳ መፈጸሙ ይታወሳል። ታጣቂ ቡድኑ አክሎ በቅርቡ አስመራ ላይ ጠብቁኝ ሲል የገለጸ ሲሆን የብልጽግናው ሊቀመንበር ታማኝ ሹመኞችም ይህን ታጣቂ ቡድን ግንባር ድረስ ተጉዘው አበረታተው መመለሳቸው ይታወቃል። የተለያዩ ሚዲያዎች ዛሬ ባሰራጩ ዘገባቸው ደግሞ የኤርትራ መንግስት ሰራዊቱን ወደ አሰብና ቡሬ ማስጠጋቱን ገልጸዋል። ለዚህ ውሳኔ የዳረገው ደግሞ ቀደም ሲል እንደተገለጸው የብልጽግናው ባለስልጣናት በቡሬ መገኘትና የቀይ ባር አፋር ዲሞክራሲያዊ ድርጅት ትንኮሳ መሆኑን ወታደራዊ ተንታኞች ይናገራሉ። በአፍሪካ ቀንድ ግዙፍ የሚባልለት ጦርነት በኢትዮ ያና በኤርትራ መካከል ሊፈጠር እንደሚችል ፎሪን ፖሊሲ ማስነበቡ ይታወቃል። የአፍሪካ ቀንድን ጉዳይ አስመልክቶ ፎሪን ፖሊሲ ባስነበበው ጥልቅ ትንታኔ የቀንዱ ሁኔታ አሳሳቢ ነው ብሏል። ሚካኤል ወልደ ማርያምና አቤል አባተ የተባሉ ተንታኞች ዘ ሪስክ ኦፍ ኤን ኢትዮጵያን ኤርትራን ዋር ኢዝ ግሮዊንግ በሚል ርዕስ ያስነበቡ ጥልቅ ትንተና በኤርትራና በኢትዮጵያ መካከል ሌላ አስከፊ ጦርነት ሊፈጠር ችሏል። ልምድ ያካበቱ ባለሙያዎችና አንዳንድ የፖለቲካ ሰዎች በሁለቱ አገራት መሪዎች መካከል የማይታረቅ የሚመስለውን ልዩነት ያባባሱ ያሉ ንግግሮችንና ወታደራዊ ቅስቀሳዎችን እንደ አደገኛ ምልክቶች በመጥቀስ ማስጠንቀቂያውን ደጋግመው አንስተዋል። እስካሁን ድረስ የእርስ በርስ አለመተማመን ሰላሙን ለመጠበቅ ረድቷል። ነገር ግን በቅርብ ጊዜ በኢትዮጵያ ትግራይ ክልል የተከሰቱት ለውጦችን እንደ ካማ ሚዛን በመሸርሸር ግጭት ሊፈጠር ይችላል ብለዋል። የፎሪን ፖሊሲ ትንተና ሲቀጥል ምንም እንኳን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ እንደ አውሮፓውያኑ አቆጣጠር በ2013 2018ና 2022 መካከል የቅርብ የፖለቲካ አጋር ቢሆኑም ኢትዮጵያ የባህር ላይ መዳረሻ ለማድረግ የጀመረችው ግፊት ሰፊ ክፍተት ፈጥሯል። የኢትዮጵያ መሪዎች በ1993 የኤርትራ ነፃነት ህጋዊነት ላይም በግልጽ ጥያቄ ያነሱ ሲሆን ሁለቱም ወገኖች በህዝባዊ አመለካከቶችና በጠባጫሪነት ይተቻሉ ሲሉ ይገልጻል። የኢትዮጵያና የኤርትራ መንግስታት ወደ ጦርነት የመግባታቸው ጉዳይ እርግጥ እየሆነ መምጣቱን የታዘቡ የፖለቲካ ተንታኞች ዛሬ የአስመራው መንግስት ያደረገው የሰራዊት እንቅስቃሴ የጦርነቱን ጊዜ እንደሚያፋጥን ግምታቸውን ይናገራሉ። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጅ ተመልካቾቻችን፣ የአመሻሽ ዜናዎቻችን የተከታተላችሁትን ይመስል ነበር። በምሽቱ ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።